የዛሬው በጣም ምርጥ የጸጉር ስፕሬ ነው ይዤላችሁ የመጣሁት። በነገራችን ላይ የኛው ስፕሬ ጸጉራችሁ ለሚረግፍባችሁ፣ ጸጉራችሁ እንዲሁም ጸጉር ይደርቃል ስፕሬ ስጠቀም ለምትሉ በጣም ምርጥ መላ ነው እና ጸጉሬ አሁን ምንም አይልም። እርግጥ ከዚህ በፊት የሆነ ራሴ ራሱ ትችው ነበር እና እየተመለሰ ነው። ደግሞ እንዳያችሁት እዚህ ጋር በጣም እያደገ ነው። አሁን ፊት ለፊቱ ምንም አይልም፣ እየተመለሰ ነው። እና ሰላም ቤተሰብ እንዴናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። እናንተም በያላችሁበት ዓለም ዳርቻ ሰላማችሁ ብዙ ትርፍ ይበል። የቁርንፍድ ስፕሬ በተለይ ስትጠቀሙ ጸጉራችን ቁርንፍድ ጸጉር ያደርቃል ላላችሁ በዚህ መ መንገድ ብትጠቀሙት በጣም አሪፍ ነው። እዚች ጋር ወደ ግባት ሲሄድ ተልባ ትንሽ ተጠቅም ያለው ተልባ አንድ ማንኪያ ያክል ነው። እርግጥ ሁለት ማንኪያ ሁለት ነው ያወጣሁት ነገር ግን ግማሽ ግማሽ ነው እና የተጠቀምኩት ከዛ በኋላ ቁርንፍድ ቁርንፍድ ሳይበዛ በትንሹ ብትጠቀሙ እንዲሁም ደግሞ ሮዝሜሪ እናንተ በነገራችን ላይ ቻሌንጅ ጀምሬ ነበር፣ በዚህ አጋጣሚና ቻሌንጁ ተቋርጧል። ና ግን በቅርቡ እግዚአብሔር ካለ አመት በዓል ከወጣ በኋላ እንመለሳለን ማለት ነው። ና እናንተ ከነዚህ ግብዓት አንዱ ካላችሁ አንዱን መጠቀም ትችላላችሁ። ማለት ሁሉም ሁሉም ነገር ቤት ያላችሁን በቃ ባላችሁ ነገር መጠቀም ትችላላችሁ። ከዛ በኋላ ግዴታ መታጠብ አለበት፣ አቧራ ነው። በዚህ አጋጣሚ ፍሬሽ ሮዝሜሪ ቢኖራችሁ በጣም አሪፍ ነው። እንዲሁም ደግሞ ፍሬሽ ሮዝሜሪ በኢትዮጵያ ያላችሁ በተለይ እና ጓሯችሁ ላይ የሆነ እንትን ላይ አድርጋችሁ ብትዘሩ ብትቀብሩት አንዱን ወዲያውኑ ነው የሚይዝላችሁና የሆነ ሀይላንድ ቆርጣችሁ ወይም በቃ የተለያየ ነገር አለ አደለ በእንደዛ መንገድ ሙኝ ስለሆነ ወዲያውኑ ነው ሮዝሜሪ የሚበቅለው። እና በዚህ መንገድ መጠቀም ትችላላችሁ። ከዛ በኋላ ካጠብኩት በኋላ እኔ የሚበቃኝን አክል ነው የተጠቀ እንዲሁም ደግሞ በዚህ አጋጣሚ በኮመንታችሁ ምርጥ ምርጥ ሀሳብ ለምትሰጡኝ በርቺ ጠንክሪ ብላችሁ ምርጥ ምርጥ ኮመንት ለምትጽፉልኝ በጣም ነው የማመሰግነው ላይክ ሸር ሰብስክራይብ እያደረጋችሁ ለምታበረታቱኝም አመሰግናለውን ቪዲዮ አጠር ያለ ቪዲዮ ነው እና እስከ መጨረሻ አይታችሁ እስካነጣ እስካጠቃቀሙም አይታችሁ ብትረዱ ብትጠቀሙት ውጤታማ ትሆናላችሁ እርግጥ በአንድ ጊዜ ጸጉር ለውጥ አመጣም በተደጋጋሚ ስትጠቀሙ የተለያዩ ውህዶች ማስኮች ሴቶች በምትጠቀሙ ሰዓት ፀጉራችሁ ያድጋል ጸጉራቹ ይፋፋልና፣ ምንም ማይቀየርበት ነገር የለም። አንድ ኮመንት አይቼ እኔ ለጸጉሬ ብዬ ኩሽና ልገባ ብላኝ አንዳ በሳቅ ነው ሞትኩት። በነገራችን ላይ ራስን መጠበቅ ራስን መንከባከብ ሀጺያት አይደለም እና ወይም ደግሞ በቃ ብቻ እኔ እንጃ፣ ያው አንዳንድ ሰዎች በሌላ በምን መንገድ ራሳቸውን እንደሚያዩ ባናቅም ሴት ልጅ ግዴታ ራሷን መጠበቅ አለባት። ለማንኛውም ከአስር ደቂቃ በኋላ አስር ደቂቃ እንደዚህ ካፈላውት በኋላ ለአስር ደቂቃ ነው። አስር ደቂቃ ራሱ በቃ ሲበዛ ነው። ቢያንስ አምስት ደቂቃ ወይም ደግሞ እንደዚህ እሳት ላይ ማድረግ የማይመቻችሁ ራሱ ማታ አድርጋችሁ፣ በቃ ላይ አድርጋችሁ ከሀያ አራት ሰዓት በኋላ ማጥለል ትችላላችሁ ማለት ነው። በጣም ቀላል ነው። ከዛ በኋላ ከአስር ደቂቃ በኋላ እንደዚህ ሆኖልኛል። ከለሩ ራሱ በጣም ነው የሚቀየረው። እርግጥ የምር እኔ እንዲሁም ከዚህ በፊት ለምንድነው ቁርንፍድ ብቻውን ተልባ ጨምሬ ለምን አልተጠቀምኩም ብዬ ራሴ ነው የጠየቅኩት። በጣም ነው የሆነ ጸጉራችሁ ወዲያውኑ ነው ልስልስ የሚለው። ተልባውን ተልባ ታውቃላችሁ፣ ጸጉር ለማለስለስ፣ እንዲሁም ደግሞ ጸጉራችሁ ፍሪዝ ለማድረግ በጣም ነው የሚረዳው። ለጸጉር እድገት እንዲሁም ቁርንፍድ እና ሮዝሜሪውም በዛ ልክና። እንግዲህ ማሳያቸው ይሆናል። ከዛ በኋላ ጸጉሬ ጸጉሬ እርግጥ ንጹህ ነው፣ ግን ደግሞ እዚች ጋ አሁን በጣም አጭር ሆኗል አይደለ ግን ተያይዘዋል። ጸጉሬ ለምን እኔ ከሰራሁት ሰርቼ ስፈታው ጸጉሬ በጣም ይያያዛል ወይ ሶስት ቦታ፣ አራት ቦታ እንደዚህ ነው የምሰራው እኔ ብዙም ጸጉሬን አጥብቄ አልሰራም። አጥብቃችሁ ጸጉሯችሁ አትስሩት። እኔ ግን አጥብቄ ስሰራ እውነቱን ለመናገር በጣም ነው የሚያዙረኝ፣ ለምን እንደሆነ አላቅም። እግዚአብሔርን እስከሚጥለኝ ድረስ ነው የሚያደርሰኝ እና ነገር ግን አሁን አጥብቄ መሰራትን ትች ያለው እላቸዋለሁና ቢያንስ ለሶስት ቦታ ለአራት ቦታ ቁጥርጥር ብትሰሩት በጣም አሪፍ ነው። ከዛ ፊት ለፊቱ ይሄኛው ፊት ለፊት ግንባሪያውም በጣም ሙሉ ሆኗል። እንዲሁም ያደገውን ደግሞ እያሳያችሁ ነበር ባለፈው ሰሞን። እንደውም በጣም አድጎልኝ ነበር፣ ግን የሆነ ሰሞን ትችው ነበር። ከዛ በኋላ የምር እኔ አንድ ሳምንት ከተኩስ ጸጉሬ በቃ እንዴት ስብርብር እንደሚል ማለት ነው። ያው የለመደ ጸጉር በነገራችን ላይ እንክብካቤ ከለመደ ጸጉራችሁ በተለይ በጣም ወዲያውኑ ነው ስብርብር የሚልባችሁና ከዛ ስብርብር አለ። ግን አሁን እየተመለሰ ነው፣ ምንም አይልም። እና እግዚአብሔር ይመስገን ማለት ነው፣ ለሁሉም ነገር በተለይ ስፕሬ እንደ በፊት አልጠቀምለትም። ስፕሬ እንደዚህ እንደ በፊት ብጠቀምለት ፀጉሬ ይለወጥ ነበር። ግን እመለሳለሁኝ። በቅርቡ አብረን ቻሌንጅ ምርጭ ቻሌንጅ ይዘን አብረን እንሰራለን ማለት ነው እንደ እግዚአብሔር እዚች ጋ ያው እስፕሬ ማደርግበትን ተበላሽቶብኝ ነው በመሀል በመሀል ተበላሸብኝና አናደደኝ። ያው እንትን እንዳትሆኑ ማለት ነው፣ በቪዲዮ ሳይሆን ቪዲዮ ያው ሪከርድ ማድረገው ቪዲዮ ከቀረጽኩ በኋላ ነው። እና ከዛ በኋላ ያ ፀጉሬ እንደምታዩት ትንሽዬ ውሃ ከነቃ ወዲያውኑ ጥቅልል ነው የሚለው። ግን በጣም ደስ የሚለው ነገር ይሆነ በቃ እንደፈለግኩ ይታዘዝልኛል፣ እንደፈለኩ ይሆንልኛል ማለት ነው። ወይኔ ኩስተርስርማ እንደዚ አላምርም ኮስተር ተራልኩኝ እኮ አናዶኝ ማለት ነው። ለማንኛውም በዚህ መልኩ ጸጉራችሁ ላይ አድርጋችሁ ጸጉራችሁ በደንብ መሳጅ ብታደርጉት በደንብ መሳጅ ብታደርጉት በጣም አሪፍ ነው። እዚች ጋር እንትኑን እያሳየ እዚች ጋር አበዛው አይደለ እንትኑን እያሳየዋችሁ ነበር። ተሰብሩ ምን እንደሰበረው ባላቅም ተሰንጥቀዋል ና በነገራችን ላይ በጣም ነበር የወደድኩት ስገዛ። ወስፕሬ ማረግበትን ጥኝ ጥይነች ቀልጠፍ ያለች ነች። ሌላ አለኝ ግን ቀልጠፍ ያለች ነች ይቺ እና በዚህ መልኩ ፀጉራችሁን እንትን ብላችሁ ቢያንስ አድርጋችሁበት፣ ስፕሬ አድርጋችሁበት እስከሚበቃ ዋክል። ከዛ ቅባት መቀባታችሁን እንዳትረሱ ጭቃ ቅባት ካላችሁ እንዲሁም ደግሞ ቫዝሊን ቅባት ከታች አለ ላችሁ። እኔ በቫዝሊን ራሱ ቅባት መስራት ይቻላል። እንዲሁም ደግሞ ምንም በቃ ቅባት የመስራት አቅም በቃ እንትኑ ባይኖራችሁ ራሱ ቫዝሊን ብትቀቡት፣ እንደዚህ ጫፍ ጫፉም ቫዝሊን ብትቀቡት በጣም አሪፍ ነው፣ ፀጉራችሁ ያለሰልሰዋል። እንዲሁም ደግሞ ፀጉራችሁ በጣም ምርጥ ያደርገዋል እና ይቀይርላቸዋል ለማንኛውም የዛሬ ቪዲዮ እንጃ አላውቅም። በጣም እንትኑ ራሱ በጣም እንትና አናዶኛል፣ ታውቃላችሁ። እስፕሪ ማድረጊያው በጣም አናዶኛል። ከዛ በኋላ ያው እርግጥ ከካሜራ ጀርባ በደንብ መሳጅ አድርጌዋለሁ። በደንብ እንትን ብያለሁኝ እና ከዛ ያው እንደዚች ጋር እንደነገርኳቸው አልቆብኛል። ይሄኛው ከዚህ በፊት የእንትን ሰርቺ ነበር የሮዝሜሪ በጣም ነበር የሚያምረው እና በፍረሽ ሮዝሜሪ ነበር የሰራሁት። እስ ፍረሽ ሮዝሜሪ ሰሞኑ ገበያ ከወጣን ከአመት ባለ በኋላ ገበያ ከወጣን እንደ እግዚአብሔር ፈቃድ ሰራለውኝ ማለት ነው በፍራሹ ሮዝ ሜሪ ነበር የሰራሁት። እሱ ለግማሽ ሲቀር ለሰው ሰጠሁት። ከዛ የእኛው ትንሽ ይቀርቶ ነበር እና እንደዚህ ይመስላል ፀጉሬ። በጣም ለውጥ አለው። እርግጥ እንደ በፊት አይደለም፣ የመር በጣም ለውጥ አለው። ጸጉሩ አሁን ብዛቱ ብትሉ፣ እንዲሁም ደግሞ ቁመቱ፣ እንዲሁም ደግሞ ጤናማ ጸጉር። በቃ ከምንም በላይ ጤናማ ጸጉር ሲኖራችሁ በጣም ነው ደስ የሚላችሁ። ና እንደዚህ እያደረጋችሁ ጸጉራችሁን ተንከባከቡ። እንደዚህ እያደረግኩ ያው ለሁለት ቦታ ነው የምሰራው እኔ ላችኋለሁ። በሌላ ቪዲዮ እንገናኛለን። ቪዲዮን ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እንደ እግዚአብሔር ፈቃድ በሌላ ቪዲዮ እንገናኛለን። መልካም ቆይታ ይሁንላችሁ። በያላችሁበት አለም ዳርቻ ሰላማችሁ ሰላማችሁ ብትተርፍ ይበልልኝ። ባይ ባይ። እንግዲህ ፍሪዝ ሆኑልኛል። እንደዚህ በቃ ምርጥ ፍሪዝ ማለት ነው። ባይ።